አስር ጊዜ ብትናገርም ምንም ትርጉም የለም። የአንቺ ንግግር ሺ ውዴ፣ ውልቅ ብለሽ ከነሱ የወት ቤት ወጪ ይሻልሻል። ከንቱ ልፋት በተክሚ ደግሞ መልካም ነው፣ ለአንቺም ማለት ነው። ትርፉ ልፋት ስለሆነ ማለት ነው። አትጃጃይ ባክሽ። ልየማን ልጣጭ ብሩክ ሊያነሳሽ አይችልም። እሺ ሊንዳ ዘፊነች ሞተሻል፣ በናትሽ ዘፈን በቃለ አይደለ። ውይ ውይ ውይ ውይ፣ ሀገር አንቀጠቀጥ እኮ ያንቺ ዘፈን የኔ ናት። አትለፋደድ፣ እስቲ በእናትሽ ዞር በይ እስቲ፣ ሰላማችን አታሳጥን እንዴ። ብሮኬ የተባበርኝ ስላት ተባበራት። አሁንም ደግሞ ወደ ሀይሚ ዞረች። ስንት ብር ተገሽታሽ ነው ግን? እና አንቺ የሰውን ህይወት የምትበት ብጭ እንደዚ ምን አይነት ነገር ናት? በእግዚአብሔር ደግሞ ነግሬ አልወጣልኝም አልኝ ትላለች እኮ ማታዎሽ ብትነግሪ ማለት ነው። ትርጉም የለም፣ አትልፊ። ከንቱ ልፋትሽ ወደ ህይወትሽ ብትመለሽ የተሻለ ነው። አይሻል ሽምሽ ላይ ይሻልሻል። እንደዛው ማለት ነው። ስለዚህ ከብሮኬና ከህይወት ከሃይሚ ህይወት ውልቅ ብለሽ ብትወጪ የተሻለ ነው ብዬ አስባለሁ። ትላንትና ማታ ደግሞ ላይቭ ላይ ገብታ እንዴት እንደምትሳደው የሚገርባችሁ ማለት ነው። የኔ ህይወት ማንም የምመለከተው ሰው የለም፣ አፋችሁን ዝጉት፣ ማናችሁም ለብሩክም ለሀይሜም ምንም አታውቃችሁም ነው አለችው። የምሬን ነው ምላችሁ እንዴ ምን አይነት ሴት እንደሆነች አላውቅም። ጨም ለቀጭም ያለች ማፈራ በጣም ነው ያናደደኝ፣ የምሬን ነው ምላችሁ። ላይቭ ላይ ገብታ ትላንት ማታ እንዴት እንደሚያደርጋት እናንተ በኢየሱስ ብቻ! ቤተሰብ በጣም ነው የሚደብሮ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴ ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራብ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይክ አንጫን እያደረጋችሁ ቪዲዮን ጀምሩ ማለት ፈልጋለሁ። ውድ ቤተሰቦች ዛሬ መናገር የሚፈልገው ነገር ብኖር እቺ ልጅ ናትና፣ ትናንት ማታ የምታውራ ነገር እናንተ እኮ ሃይሚም ብሩክም አታቁም እኮ በአካል አታቁም እኔ ነኝ ማቃችሁ ምናምን እያለች በጣም በጣም ትርፍ ትርፍ ስትናገር ነበር። እና በጣም ነው ተናደርኩት በነገራችን ላይ እና ውድ ቤተሰቦች ምንድነው ማለት የምፈልገው ለማሰውን ለማናደር በቃል ስራ አድርጎ የምነሱ ሰዎች አሉና ልክ እንደዚህ ልጅቷ ማለት ነው። እና ብዙ ሰዎች ደግሞ አሁን ላይ ሀይሚና ማነው ብሩኬና ኢቼሊ እንደተብየውም አቀናብሮ የምፖስት የሚያደርጉ ሴቶች፣ አረ ፈጣሪን ፍሩት። በእግዚአብሔር ሀይሚ ይሄ ነገር ስታይ እኮ ለካ ሁሉ ሰው ይጠላኛል ወይ እኔ ብሩኬ ጋር እንዲሆን አይፈልጉም ወይ የሚለው ነገር ተናድቻለሁ ብዙ ነገር ውስጥ ገብቻለሁ ምናምን ስትል ነበረ ባለፈው። አሁን ደግሞ የባሰ ይሄ ነገር ስታይ ምን ይሰማታል የሚለው ነገር ሳስበው በጣም ነው ጨነቀኝ። ማርያምን ነው ምላችሁ ቤተሰብ። ሀይሚ ለማስተማራ ነው ይሄ ነገር ያደረገችው፣ ለማስተማራ ስራችሁ። ለምሳሌ ብዙ ሰዎች ብሩኬ ይሄ ነገር ይፈጠራል፣ ብሩኬ ይሄ ነገር ይፈጠራል ብሎ ይሄ ነገር ይፈጠራል ብለው ፍጹም አላስብም አስበውም የሚያቀ ይመስለንም፣ ነገር ግን ይሄ ነገር ሊፈጠር ይችላል በሚለው እሱ በግራ ጎኑ ለስራ ነው። ደግሞ በዚህ በኩል ደግሞ ይሄ ነገር ሊፈጠር ይችላል ብሎ ማሰብ አለበት በሚለው ማስተማሪያ ነው። ትምህርት አለበት ቆም ብለን ስናስበው። ነገር ግን ሃይሚዬ በልጁ በኩል እዛ አልዘጋሽም፣ ፋይሉን አልዘጋሽም። በዚህ በኩልም ሌላ አዲስ ጀምረሻል እና ነገሮቹ እንዳይወሳስቡብሽ ማለት ፈልጋሉ። ሃይሚ እንደምታው ብሩኬ ምንም የተጨነቀ ምንም እንትን የሆነ ነገር የለም ከምፍታ ጋር እሱ ፈታ ዘና እያለ ስፖርት እየሰራ ነው አለው። እና እኛም ብዙ በንጨናነቅ መልካም ነው ብዬ አስባለሁ። በብሩኬ ዘንድ ሳይሆን በሃይሚ ዘንድ ሳስበው ነው። እንደ ሴትነት ስናስበው ብዙ ነገር ይጨንቀን የለን እሱ ነው ይኔ የጨነቀኝ ቤተሰብ የጨነቀኝ ቦታ እንዴት ነው ሴት ሆና ሴት ላይ እንደዚህ መሆን ያስፈላጊ ሆነ ለምን እንዴት አደርጋለች በሚለው ነው ያስጨነቀኝ እና በጣም ነው የሚያስጨንቆ በጣም ነው ጭንቀት የምሰጠው ነገሮች ሃይሚ ቦታ ስትሆኑ ነውና ና የሚጨንቆ ሌላ ነገር ግን እቺ ዝም ብላ ነው አፋን የምትከፍተው እንጂ ምንም ፋይዳ ምታወጣ ምታወርደው ምታመጣም ነገር የለም፣ እች ሊንዳ ተብዬው ማለት ነው። እና ቶክቶክ ላይ ገብታ እንዲህ ብለ መጨፈራ ነው ያሳቀኝ። እና በጣም ነው የገረመኝ እዚ ጋር ነገር ግን እንደዚህ ማድረጉ ለማን ነው ለእኛ ነው? በቃ በጣም ነው የገረመኝ ቤተሰብ ለምንድን ነው ይሄ ሁሉ ጭንቀት ያስፈለገ፣ ይሄ ሁሉ መናገር፣ ይሄ ሁሉ ማለት ምናምን ለምንድ ነው ያስፈለገ? ለኛ ላይ ለኛ ላይ ድራማ ይሄ ሁሉ ድራማ መስራቱ ለምን አስፈላጊ ሆነ? በጣም ነው እኮ የሚገርመው? የምሬ ነው የሚያች በጣም ነው የሚገርመው? በጣም ነው የሚያስቁ እና እንጃ በዛ ቅፍሰት እንዴት ነው ይሄ ቪዲዮ ምትሰራ ምትችለው እና በዛን ሰዓት ቪዲዮ ሲያልቅ እንዳያችሁ ከሆነ ከብሩኬ ጋር ነበረችና፣ ከሱ ጋር ቆማሎ ይሄን ቪዲዮ እየሰራች ነበረ። እሱ ጥላት ደሆኑ ወይኒስ እንዴት ነው ነገሩ? ቤተሰብ በጣም ነው የደበረኝ። የምሬ ነው ምላችሁ በጣም ነው ያስጠላኝ። እና ብቻ ወደ ሰላም ወደ ፍቅር ቢመጡ በጣም መልካም ነው። እውነቴ ነው የሚላችሁ። በጣም ደብሮናል፣ በጣም ሰልችቶናል። ተናገርን ተናገርን ተናገርን ከአቅማችን በላይ የሆነ ነው አሉና፣ ብቻ ቤተሰብ ለሁሉም ነገር መልካምና ስመመኘት መልካም ነው። በመልካምነት ተመልሶ አንድ ቀን በፍቅር ይመጣሉ ብለን ተስፋ እናደርጋለን። ፈጣሪም ያደርገው ነው የሚላችሁ በጣም ነው የሚጨንቆ ቤተሰብ።